እንዲህ ስትል ነው የሚጀምረው። እስኪ አስመስል አይመጣልኝም። እንደዚህ ነው። ኧረ ፎቶ እንታይና ቪዲዮ አድርጊ የአሁን እንዲህ

ትዋወቃላችሁ? ምን ተፈጠረ?

እስኪ ማሪ እኔ ራሱ ኮፍያ በጣም ነው የምወደው፣ እሱም ኮፍያ ይወዳል። ይ ዋላ በጣም ነው

ለምንድን ነው ፒን አንተን ያረጉ? ምን የሚጠቅም ነገር ለኦዲንስ ትሰራለህ ነው የድግ ለዳይሬክተር ምን ይሳነዋል? ቤ ሊያዘገነው በቃ

ሰርቻለሁ እኮ ሰሪ፣ ግን የባህር ዳር ነው። ሙሉ ቪዲዮ እዛ ልልኩ እና ፖስቱ አለ ወደ ብናት ስላልሄድኩኝ የባህር ዳር ቪዲዮ ተናለ። ልጅ ምን ቤት ነው? ለኔም ላንችም ጌም ጊፍት ስንሰጥ ቴንኪ ዩ የሚለው ግራ ገባኝ። አንጭሬ ዳይመንድ ዳይመንድ የተጫወቱ ነው። አረ! ምን ይጨወታሉ? ኔትወርክ ኪንጎ፣ ኔትወርክ አስቸግሮት። እኔ በሰላም መኖር እፈልጋለሁ። ወይ እንዴት ናችሁ? ደህና ናችሁ? እንዴት በእኛ ቆየ ነው፣ በእናንተ አልነጋ አረ፣ ገና አልተኘውማ። ታዲያ እንዴ እኮ ተኛ ነኝ ምን ነው እስኪ አሁን